ውድ ወዳጆቼ ዋና መርማሪ አይሻ ተራ የአዘቦት የሲቪል ልብስ ለብሳ ከትንሽ እህቷ ሳና ጋር ዕቃ ለመሸመት ወደ አንድ የገበያ አዳራሽ በባጃጅ እየሄደች ነው። መንገድ ላይ ኬላው ጋር ሲደርሱ አንድ የፖሊስ ኢንስፔክተር ባጃጁን ያስቆመዋል። ኢንስፔክተር ዳኒሽ ራዛ ሾፌሩን መንጃ ፍቃድ እንዲያሳየው በመጠየቅ ጥፋቶችን መፈለግ ይጀምራል። ከዛም ጉቦ እንዲሰጠው ይጠይቀዋል። ኢንስፔክተሩም ኮስተር ባለ ድምፅ ሾፌሩን እንዲህ አለው፣ ተሽከርካሪ ኢንሹራንስ የለውም፣ የአየር ብክለት መከላከያ ወሰን ማረጋገጫ ሰርተፍኬትም አልያዝክም። ስለዚህ መቀጣት አለብህ አለው። የባጃ ሾፌሩም እጁን አነባብሮ እንዲህ አለው፣ ጌታይ፣ ስህተቱ የኔ ነው። ወረቀቶቹ አሉኝ፣ ግን ቤት ረስቻቸው ነው የመጣሁት። ነገ ይዤ መጥቼ ያሳይሃለሁ። እባክህን ይቅርታ አድርግልኝ። ኢንስፔክተር ዳንሽ ሮዛ ኮስተር ብሎ አይሆንም፣ መቀጣት አለብህ። ቅጣቱን ካልፈለግ ሁለት ሺህ ሩፒ ያምጣ። ይህንን ስትሰማ ዋና መርማሪ አይሻ ሙሉ ገጠመኙን በጽሞና መከታተል ጀመረች። ውድ ወዳጆቼ ታሪኩን ከመቀጠላችን በፊት ይህንን ድንቅ ገጠመኝ የሚያስቃኘውን ቪዲዮ ላይክ አድርጉ። ለቻናላችን አዲስ ከሆናችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ታሪካችንን እንቀጥል። የባጃጅ ሾፌሩ በትህትና ጌታዬ ገና ከቤት መውጣቴ ነው ስራም ገና አሁን መጀመሬ ነው ምንም ገንዘብ የለኝም ገና አንድ ሳንቲም እንኳ አልሰራውም ከየት አምጥቼ እሰጥሃለሁ የፖሊስ መኮንኑ እያፌዘ ትናንት አልሰራህም ትናንት የሰራኸው ገንዘብ የት ሄደ ከእሱ ገንዘብ ስጠኝ ይህንን ሲሰማ ሾፌሩ ተስፋ በቆረጠ የድምፅ ቅላጼ ጌታዬ ያንን ገንዘብማ ትናንት አጥፍቼዋለሁ እኮ የእውነት ምንም ገንዘብ የለኝም እባክህን ይቅርታ አድርግልኝ ሁለተኛ የዚህ አይነት ስህተት መስራት አይለምደኝም። ከአሁን በኋላ ሁሉንም መረቆቶችን ይ ይሄዳለሁ። ይህ ሁሉ ንግግር ሲደረግ ዋና መርማሪዋ አይሻ ከባጃጁ ኋላ ተቀምጣ ሁሉንም ነገር እያዳመጠች እና እያየች ነበረ። ኢንስፔክተር ዳንሽ ሮዛ በሾፌሩ ባህሪ ተናዶ በቁጣ አንተ ደሃ ለማኝ፣ 2000 ሩፒያ እንኳ የለህም እንዴትም አባክ ብለህ 2000 ሩፔ አምጣ፣ ካልሆነ ባጃጅ ከዚህ አይንቀሳቀስም አለው። የባጃጅ ሾፌሩም ጌታ ምን አጥፍቼ ነው ባጃጄን የምትይዝብኝ ባጃጄን የምትወርስብኝ የሰራሁት ትልቅ ወንጀል አለ እንዴ? አለው። ይህንን ሲሰማ ኢንስፔክተሩ በጣም ተናደደና ሾፌሩን በጥፊ መታው። ከእኔ ጋር ልትከራከር ትደፍራለህ? እንዴት ብትደፍር ነው ባክ። ይህንን ስታይ ዋና መርማሪ አይሻ ደነገጠች። ከባጃጁ ወርዳ ቀጥታ ፖሊሱ ጋር ሄደችና ሾፌሩን በጥፊ የመማታት መብት ማን የሰጠ? ስርዓት የምታስተምርበት መንገድ ይህ አይደለም። ይህ ወንድም በየቀኑ ጠንክሮ ይሰራል በሚያገኘው ገቢም ቤተሰቦቹን ያስተዳድራል። እና ስህተት ቢሰራ ጉቦ ልትቀበለው ነው፣ በጥፊም መተዋል፣ መኪናውንም ልትወርሱ አስበሃል። ይህ ምን አይነት ህግ ነው? በዚህ ጊዜ ዋና መርማሪ አይሻ ሰማያዊ የሀገሩን ተራ ቀሚስ እና ስሊፐር ጫማ ነበር ያደረገችው። ለእህቷ ልብስ ለመግዛትም ወደ አንድ ሞል እየሄደች ነበረ። ፖሊሱ የምትጠይቀው ተራ ሰው መስለዋለች። የአይሻን ቃላቶች ሲሰማ ኢንስፔክተር ዳኒሽ ሮዛ የበለጠ ተቆጣ። ቁጣ በተቀላቀለበት የድምፅ ቅላጼም ሥራዬን እንዴት መስራት እንዳለብኝ አንችንሽ የምታስተምሪ ጣልቃስ እንድትገቢ ማን ነው የጠየቀሽ? ብዙ አታውሪ፣ ካልሆነ አንችንም ከርቸሌ ነው ማስገባሽ። ከፈለግኩ አሁን ሁኑ ላስርሽ እችላለሁ። ወሰንሽን አትለፊ፣ ይገባሻል? አላት። ኢንስፔክተር ዳኒሽ ሮዛ በዚህ አይነት የድምፅ ቅላጼ የሚያናገራት ሴት ዋና የፖሊስ መርማሪ መሆኗን ፈጽሞ አላወቅም። አይሻ እንደተረጋጋች በመቆየት ጌታዬ፣ ፖሊስ ስለሆንክ ብቻ ሰዎችን ትቀጣለህ በግድ አስገድደ ከድሆች ጉቦ ትበላለህ። የምትሰራው ስራ ስህተት ብቻ ሳይሆን ህጉንም የሚጻረር ተግባር ነው አለችው። የአይሻን ቃላቶች ሲሰማ ዳኒሽ ሮዛ እራሱን መቆጣጠር አቅቶ ተናደደና አይሻን በጥፊ መታት። እናም አንቺ ነሽ ህግ የምታስተምሪ ታገዝኩሽ? ብዙ ስታወሪ ነበረ። ህጉን ከኔ የተሻለ የምታውቅ ይመስልሻል? ከዚህ በላይ ባታናድጅን ይሻልሻል፣ ያለ በለዚያ አንቺንም እህትሽንም ዘብጥያ ነው የማስገባችሁ። ቶሎ ብለህ መኪናህን ይዘህ ሹፌሩ ይህንን ሁሉ ጉድ ሲመለከት በፍርሃት ዝም አለ። አይሻ ቁጣዋን ተቆጣጠረች። ሆም ብላ ነበር ማንነቷን ያልገለጠችው። ኢንስፔክተር ዳኒሽ ሮዛ ምን ያህል ድረስ ሊወርድ እንደሚችል ማየት ፈልጋ ስለነበረ ነው። ከዛም ተመልሳ ከባጃጁ ኋላ ተቀመጠች። ከጥቂት ጊዜ በኋላ ባጃጁ የልብስ መሸጫ ሞሉ ጋር አድርሶ አወረዳቸው። አይሻ ከእህቷ ከሳና ጋር ወደ ሞሉ ገብተው ቆንጆ ልብሶችን ገዛችላት። ከውጭ ስትታይ አይሻ የተረጋጋች ትመስላለች። ግን በጭንቅላቷ ውስጥ ኢንስፔክተር ዳኒሽ ሮዛን ትምህርት ማግኘት እንዳለበት ወስናለች። የዚህ አይነት ህግን መቀለጃ የሚያደርጉ ፖሊሶች ፖሊስ ጣቢያ ውስጥ መቆየት አይገባቸውም ስትል ወስናለች። ከሞል ከተመለሱ በኋላ አይሻ ፖሊስ ጣቢያውን ለመጎብኘት ወሰነች። በዛም ያለውን ድባብ ለማየት። ዳኒሽ ሮዛ የሚሰራበት ጣቢያ ሰራተኛ በሙሉ ከሆነ በሙስና ውስጥ የተዘፈቁት እንግዳው፣ ሲስተሙ ከውስጥ መጽዳት ያስፈልገዋል ማለት ነው በማለት አሰበች። በማግስቱ ጠዋት አይሻ እውነተኛ ማንነቷን ደብቃና ራሷን እንደተላሰው አልብሳ ቀጥታ ወደ ፖሊስ ጣቢያው አመራች። ልክ ፖሊስ ጣቢያው ውስጥ እንደገባች አይኖቿ በኢንስፔክተር ቢላል ቾድሪ ላይ አረፉ። ኢንስፔክተር ቢላል ቾድሪ ከፊት ወንበር ላይ ተቀምጦ ስልክ እያወራ ነበረ። አይሻ በቀጥታ እርሱ ወዳለበት ጋር ሄዳ፣ ጌታዬ ክስ መመስረት እፈልጋለሁ አለችው። ሌላ ነገር መናገር ከመቻሏ በፊት አቋረጣትና፣ በማን ላይ ነው ክስ መመስረት የምትፈልጊው እዚህ ክስ ለመመስረት አምስት ሺህ ሩፒ እንደሚያስከፍል አታውቂም? ገንዘቡን ይዘሻል? ገንዘቡ ካለሽ ተናገሪ፣ ያለበለዚያ ቶሎ ብለሽ ከዚህ ወጥተሽ እንጂ። ይህንን ስትሰማ የአይሻ አይኖች በንዴት ቀሉ። በዚህ ፖሊስ ጣቢያ ውስጥ በግልጽና በገሃድ ሙስናና ብልሹ አሰራር መኖሩን ስትመለከት ደነገጠች። የአውራጃው ዋና ምርማሪ አዛዥ ብትሆንም ስለዚህ ጉዳይ አንድም ቀን ሪፖርት ደርሷት አያውቅም። አይሻ በጥልቀት ተንፍሳ ጠበቅ ባለ የድምፅ ቅላጼ ጌታዬ ክስ ለመመስረት የጉቦ ገንዘብ እየጠየከኝ ነው። ክስ ለመመስረት ምንም አይነት ክፍያ አያስከፍልም። እያደረግክ ያለው ነገር ስህተት ብቻ ሳይሆን ሕጉንም የሚጻረር ተግባር ነው አለችው። ይህንን ሲሰማ ቢላል በጣም ተናደደና ምንድን ያልሽው? እኔ ተሳትቻለሁ፣ አንቺ ከእኔ የተሻለ ስለ ሕጉ ታውቂያለሽ? ብዙ አታውሪ፣ ያለበለዚያ እዚሁ ውስጥ አስገብች ያስርሻሉ። አሁኑ አይሻ ይህም ኢንስፔክተር ዳኒሽ ሮዛ በሚሄድበት ተመሳሳይ መንገድ እየተጓዘ እንደሆነ ገባት። ተረጋግታ ባለችበት በመቆም ኢንስፔክተር ዳኒሽ ሮዛ የት ነው ያለው? ስትል ጠየቀችው። ቢላል ተናድዶ ከእርሱ ጋር ምን ጉዳይ ያለሽ? እኔም ጥያቄ አጠይቅኝ፣ ሄደሽ ራስሽ አናግሪው አላት። አይሻ በድጋሚ ጌታዬ፣ እባክህን ክሱን ጻፍልኝ፣ ካልሆነ እርምጃ እወስድብሃለሁ፣ ማንነቴን አታውቅም። ይህን ሲሰማ ቢላል ሳቀና፣ ልታስፈራልኝ እየሞከርሽ ነው ሳይሽ ወይ ለማኝ ነሽ፣ ወይም ቆሻሻ ለቃቃሚ ሴት ነሽ፣ ወይም ደግሞ የሆነ ሰው ቤት ጠራጊ ነሽ። ውልሽ ምንም አይነት ክስ አይጻፍልሽ። ስለዚህ አሁኑኑ ከዚህ ውጪ፣ ያለበለዚያ እየገፋው ከዚህ አስወጣሻለሁ። አይሻ ራሷን ተቆጣጥራ ጸጥ አለች። ሁሉም በአንድ አይነት መንገድ ላይ እየተጓዙ እንደሆነ አሁን ተረድታለች። ሁሉም በሙስና መንገድ ላይ ናቸው። ትምህርት ማግኘት እንደሚገባቸው ወሰነች። ነገር ግን ከዚህ በፊት ሁሉም ብልሹ አሰራራቸው መጋለጥ አለበት። ከዛም ከጣቢያው ወጥታ ለአፍታ ያህል ቆም ብላ አሰበች። ቀጥላም ስልኳን አውጥታ ለአንድ ሲኒየር ፖሊስና ለአስተዳደር አመራሮች ስልክ በመደወል እንዲህ አለች፣ እዚህ ፖሊስ ጣቢያ ያለሁት መኪናዬን አምጡልኝ። ይህንን ብላ በድጋሚ ወደ ፖሊስ ጣቢያው ገባች። እንዳያት ቢላል ጮኸ፣ ይቺ ሴት እንደገና ተመልሳ መጣች። አይገባሽም። አሁን እንኳ ትምህርት አስተምርሻለሁ። አሁን እስር ቤት ትገቢያለሽ። አይሻ ያለምንም ፍርሃት በረጅም ግን ግልጽ በሆነ የድምፅ ቅላጼ ጌታዬ፣ ሪፖርት ማድረግ ብቻ ነው የምፈልገው። እባክህን ክስ መዝግብልኝ። እናንተ በህዝብ ላይ እንዲህ ከሆናችሁ ታዲያ ፍትህን ከማን እንጠብቅ? ግን ቢላል በድጋሚ ተመሳሳይ ነገሮችን ዝም ብሎ መናገሩን ቀጠለ። አይሁንም አልኩሽ እኮ ክስ መመሠረት ከፈለግሽ አምስት ሺ ሩፔ አውጪ። ያለ ገንዘብ እዚህ የሚሰራ ምንም ነገር የለም። ሁለተኛ አታስቸግርኝ፣ ካልሆነ ገፍቻ አስወጣሻለሁ። አይሻ በድጋሚ ማሰብ ጀመረች። እንዴት በዚህ ልክ ይወርዳሉ? ሴትን እንኳን እንዴት ማናገር እንዳለባቸው አያውቁም። ትንሽ ፈገግታ አሳየችውና እንዲህ አለችው፣ ተመልከት ጌታዬ፣ ጉቦ ለምን ትጠይቀኛለህ? በየትኛውም ህግ ላይ ክስ ለመመስረት ገንዘብ ከህዝብ መውሰድ አለበት ተብሎ አልተጻፈም። በግልጽ ህጉን እየጣስክ ነው። ክሱን የማትመዘግብ ከሆነ በጣም ጥብቅ የሆነ እርምጃ እንግዳ ውስጥ እወስድብሃለሁ። ትልቅ የፖሊስ አዛዥ ነኝ ብለህ ነው የምታስበው? ግን ምን ሊደርስብህ እንደሚችል እንኳን የምታውቀው ነገር የለም። ይህንን ሲሰማ ቢላል በጣም ተበሳጨ። ለሁለት አስር አለቃዎቹ ምልክት አሳየና ይችን ሴት ወደ ውጭ ይዛችሁ ወጥታችሁ ትምህርት አስተምሯት፣ ይህ እንዲህ ባለ ሁኔታ ሊቀጥል አይገባም ሲል አዘዛቸው። ሁለቱ አስር አለቃዎች ወደ አኢሻ ዘንድ መንቀሳቀስ ሲጀምሩ እጇን ሊይዟት ሲሉ፣ ከፖሊስ ጣቢያው በር ጋር አቁሙ አለ አንድ ኮስተር ያለ ድምፅ። የሁሉም ሰው አይን ወደ በሩ ዞረ። ከፓኪስታን የፖሊስ ህዝብ ደህንነት መስሪያ ቤት የመጡ ኃላፊዎች ቡድን የአይሻን ጥሪ ተከትሎ በስፍራው ላይ ተገኝተዋል። ከኋላቸውም ሲኒየር የሆኑ የፖሊስ መኮንኖችም ቆመዋል። ከመሃላቸውም አንዱ ፖሊስ በቁጣ ቢላል ቾድን እየተመለከተ እንዲህ ያለው፣ አንተ ወራዳ ኢንስፔክተር ምን እያደረግክ ነው? ዩኒፎርምህን ታወልቃለህ፣ ቀሪን ምሄንም እስር ቤት ትማቀቃለህ። ይህንን ሲሰማ የቢላል እጅና እግር መንቀጥቀጥ ጀመረ። ላብ ከግንባሩ ላይ መንጠብጠብ ጀመረ። እየተንተባተበ ጌታ፣ ይቺ ሴት ብሎ ለመናገር ሞከረ። ነገር ግን ቃላቶቹን ከመጨረሱ በፊት አይሻ ወደፊት መጣችና፣ አሁን ፊቷ የበለጠ ቆራጥነትንና ጠባቅነትን ያሳያል። ኮፍተር ባለ ድምፅ አፍህን ዝጋ ቢላል አለችው። እኔ ተራ ሴት አይደለሁም፣ የዚህ አውራጃ ዋና መርማሪ ነኝ። እዚህ ተራ ሰዎች እንዴት እንደሚስተናገዱ በራሴ አይኖች አይቻለሁ። ይህ ፖሊስ ጣቢያ የግል ንብረታ ይመስላል። አሁን እውነተኛ ህግ ምን ማለት እንደሆነ ታያለ። የጣቢያው ድባብ ፍጹም ተለወጠ። የአስር አለቃዎቹ እርስ በእርስ መታየት ጀመሩ። አይሻን ለመያዝ ሲሞክሩ የነበሩት ሁለቱ አስር አለቃዎች አሁን በፍርሃት አፈቀፈቁ። ዋናው አዛዥ ጠረጴዛውን በእጁ በኃይል መጥተው አስር አለቃ ኢንስፔክተር ቢላልን ወደ እስር ቤት አሁኑን ውሰዱት ሲል አሰተ። አንድም ቅጽበት እንዳይዘገይ ካልሆነ ውጤቱን ታውቁታላችሁ። ሙሉ ፖሊስ ጣቢያው በዝምታ ውስጥ ሰመጠ። ያህ ቢላል ካፍታ በፊት እንደ አንበሳ ሲያጓራ ሲደነፋ የነበረው አሁን እጁን አነባብሮ እያለቀሰ መለመን ጀመረ። አይሻን ተመለከተና እያለቀሰ እመቤት ስህተት ሰርቻለሁ፣ አንድ ዕድል ስጪኝ፣ ስራ የላጣ ነው ሲል ተማጸነ። ነገር ግን በአይሻ አይን ውስጥ ሐዘን አልነበረም። ቅዝቅዝና ኮስተር ባለ ድምፅ ስህተት ስህተት የሚሆነው አንዴ ሲፈጠር ነው። ያንተ ወንጀል ስህተት አይደለም ልማድ ነው። ለእርሱም መቀጣት አለብህ። የህዝብን ድምፅ መጨቆን በህግ ላይ ማፌዝና ሴትን መስደብ ስህተት አይደለም፣ ወንጀል ነው። ዋና መርማሪ አይሻ ጎርነን ባለ ድምፅ ለዋና መኮንኑ ከስራቸው በፍጥነት አግዷቸውና ካቴና እጃቸው ላይ አድርጉ። መኮንኑ ምልክት አሳየ። ምልክቱን አይተው ሁለት አስር አለቃዎች ወደፊት መጡና ኢንስፔክተር ቢላል ቾድሪን እጁን በካቴና አሰሩት። ሌሎቹ የፖሊስ ሰራተኞች በፖሊስ ጣቢያው ቅጥር ግቢ ውስጥ የተገኙት ጭንቅላታቸውን ደፍተው ቆሙ። ቢላልን ይዘው እየሄዱ ሳለ ድንገት ኢንስፔክተር ዳኒሽ ሮዛ ወደ ፖሊስ ጣቢያው በዋናው በር ወደ ውስጥ ገባ። በፊቱ ላይ የድንጋጤ ምልክት ይነበባል፣ ግን ሁኔታውን ሳይረዳ ወዲያውኑ ወደ ውስጥ ገባ። አይሻን ከፊት ቆማ ሲመለከታት ጊዜ ደነገጠ። አእምሮ ወዲያውኑ አይሻን በጥፊ ሲመታት ወደነበረው ክፍተት መለሰው። ተራ ሴት መስላው ያመናጨቃት መንገድ ላይ ባጃጁን ያቆመው ያን ዕለት ተራ ትንሽ ገጠመኝ መስሎት ነበር ግን ዛሬ ይቺ ሴት ለምን ከፊቱ እንደቆመች ገብቶታል። ከኋላዋም ከፍተኛ የፖሊስ መኮንኖች ቡድን ቆሟል። በጥፊ የመታት ሴት ለዋና መርማሪው ቢሮ ቅሬታ አቅርባብኝ ሳይሆን አይቀርም ሲል አሰበ። ለዛ ሳይሆን አይቀርም እነዚህ መኮንኖች ሁኔታውን ለመመርመር ወደዚህ የመጡት ሲል ገመተ። በዚህ ጊዜ ኢንስፔክተር ዳኒሽ በሚንቀጠቀጥ ድምፁ ለሲኒየር መኮንኖቹ ጌታዬ፣ ይቺ ሴት ቁጥር አንድ ችግር ፈጣሪ ናት። አንድ ህግ ያላከብረን የባጃጅ ሾፌር ባስቆምኩኝ ጊዜ ከእኔ ጋር መጨቃጨቅ ጀምራ በጥፊ መታችኝ። በዚህም አንዳንድ ጠንከር ያሉ ቃላቶችን ተናግር ያታለሁ። ለዛ ነው ወደ ዋና መርማሪው ቢሮ ሄዳ ክስ የመሰረተችው እና ቅሬታ ያቀረበችው። በዛ የተነሳኑ እናንተ መጥታችሁ ቢላል ቾድሪን ያሰራችሁት። በፈንታው ማሰር የነበረባችሁ ይችን ሴት ነበረ አለ። ይህንን ሲሰሙ በፖሊስ ጣቢያ ውስጥ ፍጹም ዝምታ ሰፈነ። አንዳች ትልቅ ነገር ሊፈጠር ያለ ይመስል ነበር። ከዛም ዋናው የህዝብ ደህንነት ክፍል ኃላፊ መኮንን በቁጣት ነስቶ ዳኒሽን ፊቱን በጥፊያ ጮለውና እንዲህ ያለው ኮስተር ባለ ድምፅ ኢንስፔክተር ዳኒሽ ስርዓት ያዝ ይቺ ሴት ማን እንደሆነች ታውቃለህ? ስለማንስ እያወራህ እንደሆነ ታውቁሃል ይህንን ሲሰማ ዳኒሽ ይልብህመም የሚይዘው መሰለው በሚንቀጠቀጥና ፍርሃት በሞላው ድምፅ ምን እያልክ ነው ይችም ቤት ማናት እውነት ዋና መኮንኑ አንዳች ነገር ማለት ከመቻሉ በፊት ዋና መርማሪ አይሻ በቀጥታ ተመለከተችው። አይኖቿ በጥፊ የተመታች ዕለት የነበረው አይነት እሳት በውስጡ ይታያሉ። ዋና መርማሪዋ አይሻ ጎርነንና ኮስተር ባለ ድምፅ ያንን ጥፊ አስታወስክ። ዛሬ ያ ጥፊህ እድሜ ልክህን ከባድ ሸክም ይሆንባል። ኢንስፔክተር ዳኒሽ፣ የዛን ዕለት አንዲት ተራ ሴትን በጥፊ በመምታት ያሸነፍክ መስሎህ ነበረ። እውነታው ግን ያ ጥፊ ነፍሴን አልጎዳውም። ይልቁንም የመላው ሥርዓታችሁን ቆሻሻነት ነው ያጋለጠው እኔን ብቻ አይደለም ይመታኝ ከእናንተ ፍትህን ጠብቀው የመጡ ሰዎችን ድምፅ ነው የመታኸው። በፖሊስ ጣቢያ ውስጥ ሰው ድምፃቸውን የሰረቃቸው እስኪመስል ድረስ ዝምታ ሰፈነ። ኮሽ የሚል ነገር አይሰማም ነበር። የዳኒሽ ፊት በቅጽበት ገረጣ፣ ከንፈሩም ተንቀጠቀጠ፣ ድምፁም ጉሮሮ ውስጥ ተቀርቅሮ የቀረ መሰለው። ከዛም አይሻ ኮስተር ባለ ድምፅ፣ ዛሬ እዚህ የመጣሁት እንደ ባለሥልጣን ሆኜ ብቻ አይደለም፣ እንዳንተ ያሉ ፖሊሶች በሁሉም ስፍራ የሚሰድቧቸውን ተራ ህዝቦች ወክዬ ነው በመንገድ ላይ ይሁን በፖሊስ ጣቢያ ወይም በቢሮ የሚያመናጭቁ የሚሰድቧቸውን ዩኒፎርም ስለለበስክ መለዮ ስላደረስክ ራስን እንደ ፈጣሪ ልታስብ ትችላለህ። ነገር ግን ዛሬ ህግ ለሁሉም ሰው እኩል እንደሆነ ትማራለህ። ለፖሊስም ቢሆን ይህንን ብላህ፣ አይሻ ጠረጴዛውን በቡጢ በኃይል ነረተች። ሁሉም ሰው በፍርሃት ልቡ ራደ። አስር አለቃ፣ ኢንስፔክተር ዳኒሽን እሰረው፣ መለዮውንም አውልቀው አሁኑ ነው። የእግድ ሪፖርቱንም አዘጋጅ ዋና መኮንኑ ምንም ሰከንድ ሳያባክን ምልክት ሰጠ። ሁለት አስር አለቃዎች ወደፊት መጡ። ከዛም የዳኒሽን እጅ አሰሩት። ምስኪኑ ዳኒሽ በፍርሃት ተንቀጠቀጠ። እየተማጸነ እመቤት፣ እባከሽን ይቅርታ አድርግልኝ ስህተት ተፈጥሮዋል፣ ስላላወቅኩ ነው። ነገር ግን አረፍተ ነገሩን ሳይጨርስ አይሻ መሀል ላይ ያቋረጠችውና እንዲህ አለችው። ህግ የማንንም ማንነት አይጠየቅም። ኢንስፔክተር፣ ለአንተ ይቅርታ በማድረግ የህዝቡ ሥቃይ አይቀንስም። አሁን ውሳኔውን ፍርድ ቤት ይወስናል። ሙሉ ፖሊስ ጣቢያው እያዳመጠ ነበር። ለመጀመሪያ ጊዜ በሁሉም ሰው አእምሮ ውስጥ በዚህ አውራጃ ማንም ሰው ሌሎችን ከጨቆነ ብቸኛ ስፍራው እስር ቤት መሆኑ ተቀርጿል። ቢላል ቾድሪ እና ዳኒሽ ሮዛ በካቴና ታስረው እያዳፉ እየገፉ አወጧቸው። ውጭ ከሚጠብቀው ህዝብ ፊት ሁከት ጀመረ። ሰዎች በመሃላቸው ማንሾካሾክ ጀመሩ። የአውራጃው ሁለት ትልልቅ የፖሊስ መኮንኖች ዛሬ በሕግ እሳት መጠመዳቸውን ማመን አቅቷቸው የህዝብ ደህንነት ቢሮ ኃላፊው ለሚዲያዎች ከአሁን በኋላ በዚህ አውራጃ ውስጥ ውንብድና አይኖርም፣ ህግ ብቻ ያሸንፋል፣ የፖሊስ ኃላፊም ይሁን ተራም ሰው ይሁን መሪም ይሁን ማንም ስህተት የሰራ በደል የፈጸመ ይቀጣል ሲል፣ ህዝቡ አጨበጨበ። አንዳንዱ ቪዲዮ ቀረጸ። ልክ ይህ ታሪካዊ ቅጽበት ይመስል ነበረ። አስር አለቃዎቹም ሁለቱንም ጂፕ ውስጥ አስገቧቸው። ቀጥታም ወደ ወህኒ ቤት ወሰዷቸው። በወህኒ ቤቱ በር ላይ ልክ ጂፑ እንደቆመ የወህኒ ቤቱ ኃላፊ ራሱ መጣ። አይሻና የህዝብ ደህንነት ኃላፊው እስረኞች አድርጓቸው ከዛሬ ጀምሮ እነዚህ ባለሥልጣኖች ሳይሆኑ ወንጀለኞች ናቸው ሲሉ አሰሱ። ከዛም የሁለቱንም ዩኒፎርም አስወለቋቸው። ቀጥሎም ነጭ የእስረኛ ልብሶች ተሰጣቸው። በፊታቸው ላይ ሕፍረት፣ ጸጸት፣ ቁጣ አንድ ላይ ሆኖ ይታያል። ወደ እስር ክፍሉ ገፍተው ሲወረውሯቸው ቢላል ቾድሪ ማልቀስ ጀመረ። ዳኒሽም ጎላ ባለ ድምፅ የዛን ዕለት በጥፊ ባልማታ ኑሮ ምናልባትም ዛሬ ይችን ቀን አላያትም ነበር አለ። ወዳጆቼ፣ ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ ጨርሸዋለሁ ብላችሁ ኮሜንት ላይ መጻፋችሁን አትርሱ። ከየት አገር ሆናችሁ እንደምትመለከቱንም አሳውቁን። ቪዲዮዎቻችንም ቅንጣት ታክል ትምህርት ወይም ቅንጣት ታክል የሚያነቃቃ ነገር እንኳ ከሰጣችሁ ባካችሁን ላይክ ስጡን። ቻናላችንንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሁላ የምንለቀው አዳዲስ ነገር እንዲደርሳችሁም የደውል ምልክቱን ተጫኑ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም ጊዜ ውድ ወንድምና እህቶቼ።